በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 19 የሚነበብ ስንክሳር፣ የቅዱስ በርተሎሜዎስና የሚስቱ እረፍት ጥቅምት 19። በዝች ቀን በካሃዲው ዲዮቅልጥያኖስ ዘመን ቅዱስ በርቶሎሚዎስና ሚስቱ በሰማዕትነት አረፉ። እኒህ ቅዱሳንም የግብጽ ምዕራብ ከሆነ ፍዩም ከሚባል አገር ናቸው። ክርስቲያኖችም እንደሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸውና ስለ ሃይማኖት ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ፊት ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸው፣ በዚያም እንዲጨምሯቸውና በሕይወታቸው እንዲደፍኗቸው አዘዘ። መኮንኑም እንዳዘዘ አደረጉባቸው። በዚህም ምስክርነታቸውን ፈጽመው የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታቱ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጉባኤ አንጾኪያ። በዚህችም ቀን ስለ ጳውሎስ ሳምሳጢ በአንጾኪያ አገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። ይህም ጳውሎስም ከአንጾኪያ አገሮች በአንዲቱ አገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልብ ውስጥ ዘራበት አካላዊ ቃልን አካል እንደሌለው የክርስቶስም ጥንት መገኛው ከማርያም እንደሆነ እርሱም ዓለምን ያድንበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮትም ጋር ያልተዋሐደ በላዩ ወርዶ በእግዚአብሔር ፈቃድ አደረበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስም ቢሆን የሚያምን አልሆነም። ስለዚህም ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድሪያ አባ ዲዮናስ፣ የሮሜ አባ ዲዮናሲዮስ እኒህ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን ጻፉ። የእስክንድሪያ ሊቀ ጳጳሳት አባ ዲዮናስም እንዲህ የሚል መልእክትን ጻፈ። የእግዚአብሔር ልጁም ቃሉም የሆነ ክርስቶስ በመለኮቱ ከእርሱ ጋር ትክክል የሆነ እርሱም ከሦስት አካላት አንድ ወልድ ስለ እኛ ከመቤታችን ከቅድስት ድንግል ማርያም ያለ ዘር ሥጋና ነብስን ነስቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ ፍጹም ሰው ሆኗል። ከተዋህዶም በኋላ ያለመለያየትና ያለመቀላቀል ሁለቱ ባህሪያት አንድ ሁነዋል ከብሉይና ከአዲስ መጻሕፍት ምስክሮች ጠቅሶ እያስረዳ ጽፎ ይህችንም መልእክት ከሁለት ምሁራን ቀሳውስት ጋር ላካት። በዚያንም ጊዜ 13ቱ ኤጲስቆጶሳትና እኒህ ሁለቱ ቀሳውስት ጉባኤ አድርገው ይህን ጳውሊ ሳምሳጢን አቅርበው የአባ ዲዮናስን መልእክት በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጁም ቃሉም የሆነ የጌትነቱ ነጸብራቅ ነው የሚለውን የሐዋርያው ቅዱስ ጳውሎስ ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክል እንደሚኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚህም በኋላ በእርሱ ትምህርት የሚያምኑትን ሁሉ አውግዘው ከምዕመናን ለይተው አሳደዱት። ለምእመናንም ሥርዓቱን ሠሩ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ከስህተት ይጠብቀን፣ በረከታቸውም ተድረሰን ለዘላለሙ አሜን። ዕረፍቱ ለዮሐንስ ዘጸይለም። በዚችም ቀን የጸይለም አገር የከበረ አባት ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ታላላቆች ወገን ናቸው። የአባቱም ስም አብርሃም የእናቱም ስም ሳራ ነው። እነርሱም ልጆች ስለሌላቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲት ዕለት ሁለት መነኮሳት ወደ እነርሱ እንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸው። እኒህ መነኮሳትም አብርሃምን ልጅ የለህምን አሉት። እርሱም እንባውን እያፈሰሰ አባቶቼ፣ ልጅ የለኝም አሁንማ እኔ አረጀው የሚስቴም የልጅነቷ አውራት አለፈ ብሎ መለሰላቸው። እኒህም መነኮሳት ስለ እርሳቸው ጸለዩላቸው። ባርከዋቸውም ጎዳናቸውን ተጓዙ። ከጥቂት ቀንም በኋላ ሳራ ጸነሰች፣ ደስ የሚያሰኝም ልጅ ወለደች። ስሙንም ዮሐንስ ብለው ሰየሙት። በእርሱም ደስ አላቸው። የቤተ ክርስቲያንም ትምህርት እያስተማሩ አሳደጉት። አስራ ሰባት ዓመት በሆነው ጊዜ ወደ መምህሩ ቤት መነኮሳት መጡ። ዮሐንስም ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባትህን እንፈራለንና እኛ አንወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩም ቤት ወጥቶ ሊደርስባቸው ወዶ መነኮሳቱን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውንም መሻገር ፈርቶ ቆመ። ከዚያም ሳለ አረቦች ከግምሎቻቸው ጋር መጡ። ያሻግሩትም ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩት። አንወስድህም ወዳሉት መነኮሳት ወደ ገዳማቸው በእግዚአብሔር ፈቃድ ደረሰ። ከእርሳቸውም አንዱ አባ ስምዖን የሚባለው ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለት ደቀ መዛሙርቱ ጋር አኖረው። አባ ስምዖን የሚሞትበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝን እነግራችሁ ዘንድ ልጆቼ ኑ አላቸውና ከእናንተ አንዱን ጅብ ነጥቆ ይወስደዋል። ሁለተኛው ወደ ዓለም ተመልሶ ይባክናል። የሦስተኛው ግን ዜናው በዓለም ሁሉ ይሰማል አላቸው። ከዚህም በኋላ አረጋዊ ስምዖን ወደ ዮሐንስ ተመልክቶ፣ ልጅ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጦሃልና አለው። አባ ስምዖንም ካረፈ በኋላ በሦስተኛው ቀን አንዱ ረድዕ ወደ ዓለም ተመልሶ ሚስት አገባ። ሁለተኛም ወዴት እንደደረሰ አልታወቀም። አባ ዮሐንስም ብቻውን ቀረ ፈጽሞ አዘነ። በልቡ እንዲህ አለ የጓደኞችን ወሬ እጠይቅ ዘንድ ከገዳም ወጥቼ ልውረድ። ይህንን ብሎ ከገዳሙ ወጥቶ ሲወርድ የጻይለም ጠሮኞች ተቀበሉት። ደምግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት። በጉዞም ላይ ያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚህ በረሃ ውስጥ ፈጣሪ ውሃን ያመጣላችሁ ትለቁኛላችሁና አላቸው። አዎን አሉት። በዚያም ጊዜ አባ ዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃም ፈልቆላቸው ጠጥተው ረኩ። የከበረ ዮሐንስም ቃል ኪዳን እንደገባችሁልኝ አሰናብቱኝ አላቸው። እነርሱም እንዳንተ ያለ አናገኝምና ከቶ አንለቀህም አሉት። ይህንንም ብለው ወደ አገራቸው ወደ ጸይለም አደረሱት። በዚያም ወራት በጸይለም አገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታው ሚስት ቅዱስ ዮሐንስን መሰሪ እንደሆነ አሰበች። በማደሪያውም ውስጥ እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔርም ከእሳት ውስጥ በደህና ወጣው። የጸይለም ሰዎችም ይህን ድንቅ ተአምር አይተው ሴቶችም ወንዶችም በጌታችን አምነው በእጆቹ ተጠመቁ። እዚያም ተነስቶ ወደ ሌላ ሀገር ሄደ። የአገር ሰዎችም ዛፎችን ሲያመልኩ አገኟቸው። እርሱም ከክህደታቸው እንዲመለሱ አስተማራቸው። ባልሰሙትን ጊዜ ምሳር ይዞ በሌሊት ወደ ዛፎቹ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩንም አንስቶ በአብ በወልድ በመንፈስ ቅዱስም እቆርጣችኋለሁ አለ። ወዲያውኑም በአንዲት ምት አሥር ሺህ ዛፎች ወደቁ። የሀገር ሰዎችም ይህን ድንቅ ተአምር አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ሁሉም ከሴቶችና ከልጆች ጋር ተጠመቁ። ከዚያም ዳግመኛ ወደ ሌላ አገር ሄደ። ሰዎችም እሳትን ሲያመልኩ አገኛቸው። እርሱም ይህን ድንቁርናቸውን ይተው ዘንድ አስተማራቸው ገሰጻቸውም። እነርሱ በእርሱ ላይ ተቆጥተው ከእሳት ጨመሩት። እርሱም ደህና ወጣ። ሦስት ጊዜም ጨምረውት በደህና ወጣ። ውሃቸውንም ደም አደረገባቸው። የሚጠጡትን አጥተው በተጨነቁ ጊዜ ክብር ይግባውና በጌታችን ኢየሱስ ሁሉም አመኑ። አራት መቶ ሺህ ሰዎችም በእጁ ተጠመቁ። ቤተ ክርስቲያንም ሠራላቸው። አስተምሮም በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቆች ተአምራትንም አደረገ። እግዚአብሔርንም አገልግሎ በሰላም አረፈ። የጻድቁ ጸሎት ከእኛ ጋር ለዘላለም ይኖር አሜን። የምርሃነ ክርስቶስና የመጥራ ጻድቃን መታሰቢያ በዚህችም ቀን ዳግመኛ እንደ በግ ለታረዱ ለመጥራ ጻድቃን መታሰቢያቸው ነው። ደግሞ የኢትዮጵያ ንጉሥ ይምርሃነ ክርስቶስ መታሰቢያው ነው። እኒህም የመጥራ ጻድቃን እስከ ዛሬ ቆዳቸው ከስጋቸው አልተለያየም፣ መግነዛቸውም አላረጀም። በረከታቸውም ከእኛ ጋር ትኖር ለዘላለሙ፣ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ፣ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 19 የሚነበብ ስንክሳር ወደ እናንተ አቀረብን፣ ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ